በቀን በሺዎች የሚቆጠሩ ተማሪዎች የሚጠይቋቸውን ጥያቄዎች ሰርች የሚያደርጓቸውን ሰዎችን የሚጠይቋቸውን ጥያቄዎች ነው ዛሬ ሰብስቤ በአንድ ላይ ያመጣሁላችሁ ማለት ነው። እነዚህ ጥያቄዎች ከተለያየ የግራመር ፓርቶች እንዲሁም ደግሞ ከተለያየ የስፒኪንግ ፓርቶች የተሰባሰቡ ስለሆነ ለግራመራችሁም ለስፒኪንግ ክህሎታችሁን ጠቃሚ ስለሆኑ እስከ መጨረሻው ድረስ አብራችሁን ቆዩ። ሄሎ ቲቸር ሄኖክ፣ ወልካም ሬዴት። ሀይ ኤክሰለንት ሶ ዛሬ የምንመለከተው የተለያዩ ጥያቄዎችን በደንብ እያብራራን በደንብ ፍትፍት እያደረግን እያብራራን እየተጠያየቅን የምንሄድበት ክላስ ነው የሚሆነው ማለት ነው። እንግሊዝኛን ከማወቅ በተጨማሪ በካንፊደንስ ማውራት ይፈልጋሉ? ብራይ እንግሊሽ ሲመጡ፣ ግራመር ብቻ እናስተምራችሁ ናቹራል የሆነ ማራኪ እንግሊዝኛ እንድታወሩ እናደርጋቸዋለን። ለዚሁም ተብሎ የተዘጋጁ የሶስት ወር የፐርሰናል ክላስ ወይም የአራት ወር የግሩፕ ክላስ መቀላቀል ትችላላችሁ። ክፍያ ውስጥ ካላችሁ የግሩፕ ክላስ የአንድ ወር 350 ብር ይሆናል። የጊዜና የቦታ ሁኔታ እንዳያሳስባችሁ ባላችሁበት ሆናችሁ በኦንላይን ክላስ መከታተል ትችላላችሁ። ይህንን ኮርስ መመዝገብ ከፈለጋችሁ እዚጋ በምታገኛችሁ ስልክ ቁጥሮች ወይም ደግሞ በቴሌግራም ዩዘርኔማችን ኮንታክት ልታደርጉን ትችላላችሁ። እንዳትሸወዱ፣ ጊዜው አሁን ነው። ኦራይ፣ የመጀመሪያው ጥያቄያችን ምን ይላል? ነምበር ዋን አይ ፕሪፈር አይፎን ብላንክ ሳምሰንግ A from, B, on, C, too, Which one ሳምሰንግ እዚህ ሁለት ነገሮችን ፕሪፈራችሁን ስትናገሩ ከእዚኛው ይኸኛውን እመርጣለሁ ስትሉ እንደምትሉት ቱ ነው። ብዙዎቻችሁ ፍሮም የሚለውን እንደተጠቀማችሁ ተስፋ አደረጋለሁ። ብዙ ተማሪዎች የሚሰሩ ኮፊ እያላችሁ የምትወዱትን ነገር ከዚህኛው ይሄኛውን እመርጣለሁ እያላችሁ መናገር ትችላላችሁ ማለት ነው። ግልጽ ነው። ኤክሰለንት ነምበር ቱ አይ ዲቫይደድ ኬክ ብላንክ ፎር ፓርትስ ኤ ቱ ቢ ን ሲ ኢንቱ ሶ። እዚህ ጋር ዲቫይድ የሚለውን ቃል እንመልከት። ምን የሚለው ዲቫይድ ሶ፣ ዲቫይደድ የሚለው ፓስት ቴንስ ነው። ዲቫይደድ ሲሆን ፓስት ፎርም ነው። መከፋፈል የሚለውን በምናይበት ጊዜ ኢን የምንጠቀማት ጊዜ አለ። ይህንን መቼ ነው መሰልሽ የምንጠቀመው? ኤን የምትለዋል ለሁለት እኩል ስንከፍለው ኤን ሀፍ እንላለን። ኤን ዋት ሀፍ ብለን እናወራለን። ለምሳሌ አይ ዲቫድ ኬክ ኤን ሀፍ እንል ነበር። ነገር ግን ሞርዛን ቱ ወይም ደግሞ ለምሳሌ ፎር ፓርት ለአራት ስንከፋፍለው ምድ ምናለው ዲቫይድድ ኤን ቱ ፎር ፓርትስ እንላለን ማለት ነው ዲቫይድ ኢንቱ ምን ፎር ፓርትስ ለአራት እንትን ምን ከፋፈል ነው እያለን እያወራ ነው ማለት ነው። ስለዚህ ዲቫይድ የምትሏንትን ለሁለት ነገሮች ከሆነ ኢን ሃፍ እንላለን። ግን ከዛ በላይ ከሆነ ደግሞ ኢንቱ ብለን ኢንቱ ፋይቭ ፓርትስ፣ ኢንቱ ሲክስ ፓርትስ ምናምን እያለን መግለጽ እንችላለን ማለት ነው። ኤክሰለንት ። ኔክስት ዋን አይ ዶንት ወርክ ብላንክ ክሪስማስ ዴይ። ኤ፣ አት፣ ቢ፣ ኤን፣ ሲ እዚህ ጋር ምንጮቻችን በደንብ እንመልከታቸው። አት የምትሏን መቼ ነው የምንጠቀማት? አት የምትሏን የምንጠቀማት ፎ ክሎክ ነው ክሎክ ታይም ወይ ደግሞ ኤግዛክት የሆኑ ሰዓቶችን ለመናገር ስንፈልግ፣ ለምሳሌ አት ሰን፣ አት ፎ እንደዚህ እያለን ለማውራ በምንፈልግበት ጊዜ ምንጠቀማለን፣ አት የምትሏን እንጠቀማለን ማለት ነው። ዌኒ ካም ቱ ኢን የምትሏ ጋር ደግሞ ስንመጣ ኢን የምትሏ ፕሪፖዚሽን ጋር ረዘም ያሉ የጊዜ ቆይታዎችን ለመናገር አመቶችን፣ ወራቶችን፣ ሲዝኖችን ለመናገር ስንፈልግ ኤን እንላለን። ምኖችን አለን ይርስ፣ የርስ ሞንዝስ፣ እነዚህን ለመግለጽ በምንፈልግበት ጊዜ ምንጠቀማለን። ኤን የምትሏን እንገልጻለን ማለት ነው። ኦን የምትሏን ደግሞ የምንገልጸው መቼ ነው? ኤግዛክት የሆነች ቀንን ለመናገር ስንፈልግ ዳይ ወይም ደግሞ ዳይስ ቀናቶችን ለመግለጽ ስንፈልግ

ስለዚህ ስትመልሱ ምንድን ነው የምትመልሱት? የስ ትላላችሁ ወይም ኖ ብላችሁ ትጀምራላችሁ። የስ ካላችሁ አይ ትሉና አም ትላላችሁ። ኖ ከሆነ ደግሞ ኖ አይ አም ናት ማለት ትችላላችሁ። አደለ? ቬሪ ናይስ እዚ ጋር። ስለዚህ ትክክለኛው መልሳቸው የሚሆነው ቢነው ማለት ነው ኖ አይ አም ናት ማሳጠር ትችላላችሁ። እዚህ ጋር ምን ማለት ትችላላችሁ? ኖ አም ናት ማለት ትችላላችሁ። ነገር ግን ነገር ግን ልብ በሉ እዚህ ጋር ነው ትሪኳ የምትመጣው። ይህኛው ማሳጠር አችሉ አይ አም የሚለው እንደዚህ ብላችሁ መጽሐፍ አችሉም? አም ብቻ ብላችሁ መጽሐፍ አችሉም። የሰውን ነው ኮሽ ላይ ስለዚህ በዚህ ምክንያት ኤ ትክክል አይደለም ማለት ነው። ሲ ደግሞ ትክክል ያልሆነበት ምክንያት ምንድን ነው? ሲ ያሉ ኖ አይኖት አይባልም። አም ምትላ መኖር ነበረባት ወይ ምን መሆን ነበረበት? ኖ አይ አም ናት ምትላ መምጣት ነበረባት ማለት ነው። ይሄ የማይሆንበት ማለት ነው። ትዛት ትሰጥርሽ አላልኩም እኮ ገና አሁን። እዚህ ጋር እና ዛትን እንመለከትና፣ አስይውም እናንተ እዚህ ጋር ነው የቆማችሁት ብዬሽ እናስብ። እዚህ ጋር እዚያው እስክሪን ላይ እዚህ ጋር ያለ ቦክስ ካለ ምንድን ነው የምትይኝ? ይሄን ቦክስ አይደለም የምትይኝ? ደስ ትይኛለሽ ማለት ነው ግን አሲም ቦክሱ ራቅ ያለ ከሆነ እስከ አንቺ ካለው ዛት ዛት ትኛለሽ ማለት ነው። ቬሪ ናይስ። ግን ቦክሶቹ ከአንድ በላይ ቢሆኑስ ለምሳሌ ሶስት ቦክሶች ቢሆኑ እነዚህ ለማለት ብትፈልግ ምንድ ምትኝ? ስ ትኛለሽ ማለት ነው። ኤስ ትኛለሽ። ራቅ ቢሉስ? እነዚህ ሶስት ቦክሶች ዞስ ትኛለሽ ማለት ነው። ስለዚህ የሆነ ነገር ቅርብሽ ኖሮ አንድ ከሆነ ስ ትኛለሽ፣ ብዙ ከሆኑ ስ ትኛለሽ፣ ራቅ ካለ እና አንድ ከሆነ ዛት ትኛለች። ራቅ ብለው ግን ብዙ እነዛ ለማለት ከፈለጋችሁ ደግሞ ዛውስ ትኛላችሁ ማለት ነው። ስለዚህ ቲቸር አንድ ሰው ነው አይደለ? ኦቨር ዜር እርቋል። ስለዚህ ምን ትኛላችሁ? ዛት ዛት ኢዝ አወር ቲቸር ኦቨር ዜር ብላችሁ ትመልሱ፣ ትኛላችሁ ማለት ነው። ግልጽ ነው። ናይስ ዋን። ነምበር ሲክስ ዘይ ብላንክ ናው ኤይ ስተዲ ቢ እዚህ ጋር በደንብ ልብ ማለት ያለባችሁ ምንድነው፣ ናው የምትሏ ነገር ላይ ነው ፖይንታችን የሚቀሰው። ናው ማለት መቼ ነው? አሁን ማለት ነው። አሁን ላይ እየተደረገ ያለ ነገር ለመግለጽ ስንፈልግ ምንድነው የምንጠቀመው ፕሬዘንት ኮንቲኒየስ የሚባል ምን አለ ወይደግሞ ፕሬዘንት ፕሮግረሲቭ በሚለው ልጻፍላችሁ። ፕሬዘንት ፕሮግረሲቭ ይባላል። ፕሬዘንት ፕሮግረሲቭ፣ ፕሬዘንት ፕሮግረሲቭ ማለት ፕሬዘንት ኮንቲኒየስ እንደማለት ነው። ምን ማለት ነው? አሁን ላይ የምናደርጋቸውን ነገሮች ለመግለጽ የምንጠቀምበት የምን የቴንስ አይነት? ፕሬዘንት ፕሮግረሲቭ ወይ ፕሬዘንት ኮንቲኒየስ ቴንስ ብለን እንጠረዋለን። ሶ ይሄ ፕሬዘንት ኮንቲኒየስ የሚባል ቴንስ ምንድነው የሚሰራው? ሳብጀክት መጀመሪያ ላይ እንዳለ ሆኖ ሳብጀክት ፕላስ ያደረግና ቨርብ ቱ ቢ እንጠቀማለን። ቨርብ ቱ ቢ ቨርብ ቱ ቢ ማለት እነማን ናቸው? አም፣ ኤዝ ወይም አር እንጠቀማለን። ፕላስ ያደረግና ምን ቨርብ አይ እንጂ እናደርጋለን ማለት ነው። ኤክሰለንት። እዚህ ሳብጀክታችሁ ምንድን ነው? ዘይ አይደለ? ዘይ ካልን ደግሞ ምንድን ነው የምንጠቀመው? ከሶስቱ ከአም፣ ከኤዝ ከአር እንጠቀማለን። ከዛ ቨርብ አይ እንጂ። ስለዚህ እዚህ ጋር ምን እናደርጋለን? ስተዲ የሚለዋለን

ለምን እንደዛች እንትን ስለ ምንድን ነው? ያለፈ ነገር ስለሆነ ያለፈ ነገር ስለሆነ፣ ኦፍ ኮርስ ያለፈ ነገር ነው። ምን ይባላል ይህ? ደግሞ ፓስት ኮንቲኒየስ የምንለው ማለት ነው። ፓስት ኮንቲኒስ ኮንቲኒየስ ወይ ደግሞ ቅድም ፕሮግረሲቭ ያልኳቸው ማለት ነው። ፓስት ፕሮግረሲቭ ማለት ነው ይሄኛው። ስለዚህ ፓስት ኮንቲኒየስ በሚሆንበት ጊዜ ደግሞ ቨርቢቱቢያችን ምን ይሆናሉ? ወዝ ወይም ወር ይሆናሉ። ከሁለት አንዱ ነው የምንጠቀመው ማለት ነው። ወዝን ለመቼ ነው? ማን ለማለማን ነው የምንጠቀመው? ካን ዩ ትራይ ወዝ አይ አይ። ኤክሰለንት። ሺ ሂ እና ኤት እንጠቀማለን። ለአይ፣ ለሺ፣ ለሂ፣ ለኢት ወዝ ስንጠቀም፣ ወር የሚለውን ደግሞ የምንጠቀመው ለማን ነው? ዊ ዘይ እና ዩ የሚለው እንጠቀማለን፣ ማለት ነው። ፕላስ ደግሞ ፕሩላን የሆኑ ስሞች ከሆኑ ብዛት ያላቸው ስሞች ከሆኑ ወር እንጠቀማለን። ሲንጉላር ናውን ከሆኑ ምን እንጠቀማል? ወዝ እንጠቀማለን። ስለዚህ ሺ ዋዝ ዋችንግ ቪዲዮ ማ ፎን ሪንግ ብለን እንገልጻለን ማለት ነው። ሺ ዋዝ እንጠቀማለን ማለት ነው። ሺ ዋዝ ዋችንግ

በኋላ እንወስናለን። ሲንስ መቼ ነው የምንጠቀመው ካልሽ፣ ሲንስ የምንጠቀመው የሆነ ነገር መጀመሪያውን ለመናገር ስንፈልግ ነው። ለምሳሌ ከዛሬ ጠዋት ጀምሮ፣ ከ2002 ጀምሮ፣ ከ1991 ጀምሮ ለማለት ስንፈልግ ሲንስ የስተርደይ እያለን እንገልጻለን ማለት ነው። ስታርቲንግ ፖይንት የሚባለው እሱ ነው። ፎር ጋር ስንመጣ ፎር ደግሞ ዲዩሬሽን። ዲዩሬሽን ማለት ምንድነው? የቆይታ ጊዜ ማለት ነው። ለዚህን ያህል ለአምስት ዓመት ለአስር ዓመት ለአምስት ደቂቃ ለብዙ ጊዜ ምናምን ለማለት ስንፈልግ ፎር እንላለን ማለት ምንን? ዲዩሬሽንን ያሳየናል ማለት ነው። ኤክሰለንት ፍሮም ደግሞ የሚያሳየን ሬንጅ ያሳየናል። ምንን ያሳየናል? ሬንጅን ያሳየናል ማለት ነው። ሬንጅ ማለት ለምሳሌ ፍሮም ብለን ፍሮም ቱ ኤይቲን አፕ ቱ ቱወንቲ ምናምን ማለት ብንፈልግ ምንን እየተናገር ነው ማለት ነው? ሬንጅን እየገለጽን ያለ ነው ማለት ነው። ስለዚህ አሁን ትክክለኛው መልስ የትኛው ነው? ኤክሰለንት። አይ ሃቭ ሊቭድ ኢን ዲስ ሲቲ ፎር ፋይቭ ይርስ ብለን እንገልጻለን ማለት ነው።

ኢፍ አይ ዌር ዩ አይ ውድ ማይክ ዳ ሚስቴክ። እኔ አንተን ቢያደርገኝ ኖሮ እንደዚያ አይነት ስተት አልሰራም ነበር እያለን ነው ማለት ነው። አሁን ብዙ ተማሪዎች እንደ ቲቸር አይ ወዝ አላልንም ወይ? ቅድም ትኛላችሁ አይደል? ቅድም ለምሳሌ ወዝና ወር የሚለውን ስንመለከት ወዝ የምንጠቀመው ለማለማ ነው አይ ኤት ኤት አልን አይደለም። ግን አሁን ተመልሰው ወር ጋር መጣ። ይሄ ሌላ ነው ማለት ነው። ምንድን ነው የሚባለው? እንደዚህ አይነት ሴንቴንሶች ሰከንድ ኮንዲሽን ይባላሉ። ምን ይባላሉ? ሰከንድ ኮንዲሽናል ይባላሉ። ሰከንድ ኮንዲሽናል ይባላሉ። ሰከንድ ኮንዲሽናል ምንድን ነው የሚያሳዩት? አን ሪል የሆነ ነገር። አን ሪል ማለት ለምሳሌ ኢፍ አይ ዌር ዩ ሲ እኔ አንቺ መቼም መሆን አልችልም፣ አደለም ስ አን ሪል ነው እውነት ያልሆነ ነገር ነው። ስለዚህ በዚህ ጊዜ የምንጠቀመው ወር ለሁሉም የምንጠቀመው እሺ። ለምሳሌ እሱ አንቺን ቢሆን ኖሮ ለማልብፈልግ ኢፍ ሂ ወር ዩ ነው የምለው እንጂ ኢፍ ሂ ወዝ ዩ አይደለም። ሆን ማለት ነው ኢፍ ሂ ወር ዩ ሂ ውድ ሜክ ዲስ ሚስቴክ እያል አንድ አይነት ተቀጣይ ያለው አረፍተ ነገር መመስረት እችላለሁ ማለት ነው። ስለዚህ ለሁሉም ሳብጀክቶች ለአይም፣ ለዊም፣ ለሺም፣ ለዘይም ለሁሉም ወር እንጠቀማለን መቼ ሰከንድ ኮንዲሽን አንድሩ ሊሆኑ ነገሮችን በምናወራበት ጊዜ ማለት ነው ኤክሰለንት ስለዚህ መልሳችን ሲነው ማለት ነው ነምበር ቴን የላስ ዋን የላስ ዋን ዩ ብላንክ ስሞክ ሂር ኢስ ናት አላውድ ኤይ ማስት ቢ ዶን ሀቭ ቱ ሲ ማስትንት እሺ አሁን ከመመለሳችን በፊት ሁሉንም ለምን ለምን እንደምንጠቀማቸው በደንብ እንመልከታቸው። ማስ ማስ ምን ነው የሚያሳየን? ስትሮንግ የሆነ ስትሮንግ ኦብሊጌሽን ነው የሚያሳየን። ስትሮንግ ምን ኦብሊጌሽን፣ ግዴታ የሆነ እንደዚህ ማድረግ አለብሽ ምናምን። ይመስገው በ የግድ መሄድ አለብሽ ምናምን፣ ግዴታን እየተናገርን ያለ ነው ማለት ነው። ዶንት ሃቭ ቱ ደግሞ የሚያሳየን ዶንት ሃቭ ቱ የሚለውን የምንጠቀመው ምንድነው የሆነ ነገር not necessary ማለት ነው not necessarily ወይም ደግሞ ኖ ኦብሊጌሽን ማለት ነው፣ no obligation ማለት ነው። የሆነ ነገር ግዴታ አይደለም ለማለት ስንፈልግ የምንጠቀመው ነው ማለት ነው። ኖ ኦብሊጌሽን ግዴታ አይደለም። you don't have to go ካልኩሽ መሄድ አይጠበቅብሽም፣ ግዴታሽ አይደለም። ያው የነገርኩሽ ነው ማለት ነው። ማስተንት የሚለውስ ምንድነው የሚገልጽልን? ዱ ይህንን ማድረግ የለብሽም ለማለት ስንፈልግ ይህን እንዳታደርጊ ለማለት ስንፈልግ መስት እንትን እንጠቀማለን። ምን ለማለት ዩ መስት ናት ዱ ስ ይህንን ማድረግ የለብሽም ለማለት ስንፈልግ ዩ መስት ናት እንላለን። ስለዚህ እዚህ ጋር ምን እያልን ነው? እየተፈቀደ አይደለም እያልን ነው። ስለዚህ መልሳችን የትኛው ይሆናል ማለት ነው? ብላችሁ ትክክለኛው መልስ ትመልሱልኛ አላችሁ ማለት እዚያ ግልጽ ነው። ዛሬ ያመጣሁልሽ እነዚህ ናቸው። ቶፕ ቴን የሚባሉ በጣም ብዙ ሰዎች ደጋግሞ ደጋግሞ የሚጠይቋቸው ጥያቄዎች እነዚህ ናቸው። በጣም ይጠቅሟቸዋል። በደንብ እዩዋቸው፣ በደንብ ፕራክቲስ ያርጓቸው። እነዚህንም ሌሎች ቪዲዮዎች እንዲሰራላችሁ የምፈልጓቸውን እርሶች ኮሜንት ሴክሽን ልጻፍልኝ። ያኒ ኮሽን ረ ጥያቄ አለሽ? እሺ ጠይቂ። እኔ ሲንስ በደንብ አልገባኝ። ሲንስ እሺ፣ ያ እንመለሳለን ና ሲንስ ሲንስ፣ ነምበር ስንት ነበረ? አይት ማለት ነው። ኤክሰለንት። ሶ ሲንስ ስንል ምንድን ያለው ስታርቲንግ ፖይንት አለ። ስታርቲንግ ፖይንት ማለት መጀመሪያውን ለመናገር ስንፈልግ፣ ለምሳሌ ዛሬ ጠዋት ጀምሮ ራሴን አሙኛ ለማለት ከፈለግ፣ ከዛሬ ጀምሮ ከጠዋት መጀመሩ ለመናገር ስንፈልግ፣ ሲንስ ስ ሞርኒንግ ትኛለች ማለት ነው። ኦሎይስ ሴንስን የምትጠቀሚው ከመነሻው ለመናገር ስትፈልጊ፣ ከእንትን ጀምሮ፣ ከጠዋት ጀምሮ፣ ከትናንትና ጀምሮ። ከሁለት ሺህ ጀምሮ ኑሮ በጣም ተወዷል። አይሺው ሴንስ ቱ ታውዘንድ። ከሁለት ሺህ አስር ጀምሮ እዚህ ነው የተማርኩት፣ ሴንስ ሁለት ሺህ አስር ይህ ሲ ሴንስ የምትለው የምትጠቀመው መቼ ነው? ከእንትን ጀምሮ የጀመርሽበትን ቀን ለመናገር የጀመርሽበትን ጊዜ ለመናገር ስንፈልግ ሲንስ ይጠቀሚያለሽ። ፎር የሚለው ደግሞ የምትጠቀሚው ለዚህን ያህል ጊዜ፣ ለምሳሌ ለአምስት ሰዓታት ያህል ጊዜ ለማን ፎር ፋይቭ አወርስ፣ ለአምስት ቀናት ፎር ፋይቭ ደይስ፣ ለአስር ዓመታት ፎር ቴን ይርስ፣ ለአምስት ሰውራት ፎር ፋይቭ ማንስ እያለን የሆነ ዲዩሬሽኑን ፔሪዱ ለመናገር ለዚህን ያህል ጊዜ እያለ ማውራት ስንፈልግ ፎር የሚለውን እንጠቀማለን። ሲንስ ግን መቼ የጀመረበትን ለመናገር ስንፈልግ እንገልጻለን ማለት ነው። ወርበና እናንተን ጥያቄ ካላችሁ ማንኛውም ጥያቄ ኮሜንት ሴክሽን ላይ ጻፉልኝ፣ በደንብ አብራራላችኋለሁ። ሌሎችም ኮሜንት አስተያየት ካላችሁ ፕሊስ ኮሜንት ላይ አሳዩኝ ማለት ነው። ንስ ክላስ ነገር ግን ኦንላይን ክላሶቻችንን ጆይን ማድረግ ከፈለጋችሁ እታች በምታገኙ ስልክ ቁጥሮች ወይም እዚህ ጋር በምታገኙ የቴሌግራም ዩዘር ኔም መመዝገብ ትችላላችሁ ማለት ነው። የኦንላይን ክላስ ሁለት አይነት ናቸው። የግሩፕ ክላስ እና የፐርሰናል ክላሶች አሉን። ሁለቱም ላይ ጆይን ማድረግ ትችላላችሁ። የግሩፕ ክላስ እስከ አምስት የምደርሱ በእናንተ ሌቪል ተፈትነው እኩል ደረጃ ላይ ያላችሁ ተማሪዎች የምትማሩበት ነው የሚሆነው። ያው ፐርሰናል ክላስ ደግሞ ብቻችሁን በፈለጋችሁበት ሰዓትና ቀን ማለትም ከስራችሁ ጋር ከትምህርታችሁ ጋር የማይጋጭ ከሀገር ውስጥ መሆናችሁ ከሀገር ውጭ በየትኛውም ሰዓት ውስጥ ስለምንሰራ በብዛት በቲም አብረን እየሰራን ስለሆነ ያለ ነው። ኮንታክት አድርጋችሁን ክላሶቻችን መውሰድ ትችላላችሁ ማለት ነው። ቴንክ ዩ ፎር ዋችንግ ፎር ኢንግሊሽ ኤንድ ዶንት ፎርጌት ቱ ሰብስክራይብ ሼር ቻናል ላቭ ዩ ኦል ባይ።